ብሬቱ ጌታ በኢየሱስ ስም ኃይል አዛለሁ። እዚህ ጉባኤ ውስጥ የተቀመጣችሁ መናፍስቶች በሙሉ አሁን ከዚህ ሰዓት ጀምሮ የያዛችሁትን ሰው ለቃችሁ እንድትሄዱ አዛለሁ። ይሄንን ስም አሁን ከዚህ ሰዓት ጀምሮ ጠሯለሁ። የያዛችሁትን አካል፣ የያዛችሁትን ነፍስ፣ የያዛችሁትን መንፈስ በጌታ በኢየሱስ ስም ኃይል ለቃችሁ እንድትሄዱ አዛለሁ፣ ለቃችሁ እንድትሄዱ አዛለሁ። ሟርት ድግምት ጥንቆላ

ፋ ማነው ያስደገመው? አስመለጥኳት እንጂ ልትገላት ነበር። ተስፋዬ ምናቹ ነው? ለእናንተ እንጀራናት ልጅ ነው። እሱ ነው፣ እራሱ ነው፣ እሱ ነው መንፈሱ ለዘላለም ህይወቷ አለ። ቀይድ ተመለሰ፣ እንዳትመጣ የመራይነ የመራኝ የመራይነ ማን ያስደገመው?

ሄዶ አስደገመ። እየሰማችሁ ነው። የእናቷ አርባ ምን ማሳ እሱን ለመውረስ ነው ሄዶ ያስደገመ። ያዟት እ የእናቷ ንብረት ምን እንዳይሆኑ ምን እንዳይሆኑ ተደግሞ ኤልያስ እንዲሞት

አሁን ምን ልታረግ ነው? ያስካት በቃ ባት ተልኬ ነው የገባሁት። ምን ልታረግ ነው አሁን? ልገላት ልትገላት? ሴቶች ብልጥ ነች ብ ት እሷ ብልጥ ነች ብሎ ኢየሱስ እሷ ብልጥነች ትሮጣለች። ስለምትሮጥ ነው የታሰረችው። እዛ ነው ታዘረችው። ብልጥ ናት፣ ትሮጣለች፣ ለይት ለወንድሞቻት ትደርሳለች። ደግና ነው የታዘረችው። የእናታችሁን ቤት የእናታችሁን ማሳ ለመውረስ ነው። አዎ እንዳን እንዳን ልጆቹ እንዳይወርሱ እሱ ተጠቃሚ ነው እስከዛሬ ላይ ድረስ። አዎ አባቱንም ቆንቃይ ቤት አስሮ የአርባ ማሳ ቡና የሚጠቀመው እሱ ቡና፣ ቤቱን የእናታቸውን ቡና ቤት የሚጠቀም እሱ ነው። እነሱ ግን ለፍቶ ባዶ ሜዳ ላይ ቀሩ። ኢየሱስ አሁን የናዝሬቱ ኢየሱስ ለነሱ መጥቷል። አሁን የናዝሬቱ ኢየሱስ ለነሱ መጥቷል። በእናንተ ሕይወት ላይ ድግምት የላኩ ሰዎች ከዚህ በኋላ ያፍራሉ። በእናንተ ሕይወት ላይ ጥንቆላ ያደረጉ ሰዎች ከዚህ በኋላ ያፍራሉ። የናዝሬቱ ኢየሱስ ለዲላ ከተማና ለእናንተ መጥቷል። ለዲላ ከተማና ለእናንተ መጥቷል። ለዲላ ከተማና ለእናንተ መጥቷል። ተለቃታላ ተለቃትም ለቃታላ አሁን በእግሮች ይቁም። እሷ የጌታ ልጅ ነች። አሁን በእግሮች ይቁም። እኔ ነኝ። አይኖቿን ክፈት፣ አይኖቿን ክፈት፣ አይኖቿን ክፈት። ወይኔ ሊገላት ነበር። አስመለጥኩ እ አስመለጥኩ አስመለጥኳት እንጂ ልትገላት ነበር፣ ሊገላት ነበር። የናዝሬቱ ኢየሱስ አስመለጣት። ይሄ ስም ጠንቋዮች ይፈሩታል፣ ደጋሚዎች ይፈሩታል፣ እነ ተስፋ ይፈሩታል። ለምን ነው እንዳትመጣ ያረካት? እሱ ነው መንፈሱ። ተስፋዬ ሻኪ ሰው ለምንድን ነው የሄድከው? የናዝሬቱ ኢየሱስ የናዝሬቱ ኢየሱስ ይችላል። ነፃ ማውጣት ይችላል፣ መፈወስ ይችላል፣ ታሪክ መቀየር ይችላል። በጌታ በኢየሱስ ስም ኃይላዛለሁ። ለዘላለም ህይወቷ አለ ተመለሰ። እንዳትመጣ ለዘላለም ተመልሰው አይመጡ። መናፍስቶቹ ለዘላለም ተመልሰው አይመጡ። ለዘላለም ተመልሰው አይመጡ። ሁላችሁ ነው የእሷ እህቶች ተስፋ የምና ተስፋዬ ና ተስፋዬ ኑና እናንተ ተቀበሉ። ክብር ለኢየሱስ ይሁን። አንድ ያገለቃችሁ የማሳ ክርክር አላችሁ ከማን ጋር ማለት ነው? ምንም ማሳ አርባ ምናምን ማሳ አዘራለሁ። አንድም ማሳ እኛ ምን ይጠቀመው ነገር የለም። ማን ነው የሚጠቀመው ማን ቤተሰብ ነው? እነሱ ናቸው ተስፋዬ ናቸው የሚጠቀሙት። እነሱ ናቸው እነሱ እኛ ምናውቀው አንድ ፍሬም ቡናን ወስድም አንድም ነገር ምናገኘው ነገር የለም። ምናውቀውም ነገር የለም። እነሱ ናቸው የሚጠቀሙት። ቤተሰብ ሆቴል አለው፣ ፋዘራፍታስ ሽልንግኛ። የእናንተ ቤተሰብ ለምንድን ነው የሚያካፍለው ለእነዚህ እኔ ምንም የማያውቀው ነገር የለም። አባቱ ነው እንግዲህ አ አባቱ ነው እንግዲህ የሚያካፍለኝ። እኔ ምንም ነገር የለም። እኔም ሰጥቶኛል፣ ለእነሱም ሰጥቷል። እሺ፣ አንተ ስንት ማሳ አለ? ለእኔ አንድ ነው ሰጠኝ፣ አንድ ማሳ። እነሱ እያሉ ያሉት ሁሉም ማሳ እናንተ ቤተሰብ እጅ ነው። እኛ ምንም ይጠቀምን አይደለም ያለው። እግዚአብሔር ምስክሬ፣ እኔ ምንም ለራሴ አንድ ማሳ ሰጠኝ ነው የሚጠቀመው። ከዚህ በላይ እነሱ ኒናል ይጠቀምም? ኑ ላስታርቃችሁ። ኑ ተስፋዬና ተስፋዬ፣ አሁን ከእናንተ መካከል ታላቅ ማን ነው? አንቺ ነሽ? እዚህ የእናንተንና የእናንተን ሕይወት የሁለታችን ሕይወት እየረበሸ ያሉት ሰዎች አይደሉም መናፍስቶች ናቸው። የሰማችሁ ነው። እግዚአብሔር ደግሞ መቷቸዋል። በምንድን ነው ከእናንተ ጋር በእናት ነው በአባት ነው ከእነሱ ጋር በአባት አንድ ናችሁ እሺ ሶ ያን አባት ልጆች ናችሁ ሁላችሁ ከዚህ በኋላ ተነጋገሩ ተስማሙ እኔ እንደ እግዚአብሔር ነቢይ ከዚህ በኋላ የሆና አፋቀሪያችኋለሁ አንተም በእናንተ ቤተሰብና በእነሱ ቤተሰብ መካከል ያለውን ችግር ከዚህ በኋላ ሀላፊነት ወስደህ አንተ ፍታ ፓስተር አወቃለህ አግኛቸውና አስማማቸው በሁለታችሁ ቤተሰብ መካከል ሰላም መውረድ አለበት። ይህ እኔ መንፈስ ስለ ጮኸ መንፈስ ሲናገር አላምንም። ሰይጣን ሀሰተም የሀሰተኛ ማባት ነው። ሰማኝ። እናንተ ግን ሁለታችሁ ቤተሰብ መካከል ትልቅ ችግር አለ። ችግሩን ተነጋግራችሁ ሁለታችሁ ፍቱት። እንደ ቤተሰብ ተነጋገሩ። መካከላችሁ እግዚአብሔር እናስቀምጣችሁ። ችግሩን ፍቱት፣ ተነጋገሩ። ፓስተር አውራቸው። ለዚሁም ቃል አውጥቼ ነው የመጣሁት። ባለቤቴና ልጄ ከቤት ሲወጡ ቀድሞ ወጡ፣ እኔ ኋላ ቀረውኝና በእግዚአብሔር ሰው ላይ ያለ ጸጋ የችግርን ቀንበር የሚሰብር ብዝነስ ጸጋ ነው ያለውና ትልቅ ቅባት አለበት። ሚሊነር ትሊረር የሚያደርግ ጸጋ ይወርዳል። ይሄ ችግር ከእኔም ከቤተሰብ ከዚህ በኋላ የድህነትን ቀንበር ሰብር ያለው የእናንተን ህይወት ነጻ ወጥቻለሁ። ቀንበር ተሰብሯል በኢየሱስ ስም። በፍቅር በመነጋገር ፍቱት። ተባረኩ።